በፍርድ ቤት ክርክር ያወጣችሁት ወጪ ያኛው ወገን እንዲተካላችሁ ስትጠይቁ የተጋነነ ገንዘብ ነው የጠየቃችሁት ልትባሉ የምትችሉት መቼ ነው? እንዲሁም ደግሞ የትኞቹ ወጪዎች ናቸው በወጪና ኪሳራ ሊወሰነላችሁ የሚችለው? ወጪና ኪሳራ ከተወሰነላችሁ በኋላ የተወሰነበት ሰው ወዲያው አልከፍል ቢል ምንድን ነው ማድረግ የምትችሉት? እንዲሁም ደግሞ በፍታብሔር ክርክር ላይ ዋና ከሳሽ ወይ ተከሳሽ ሳትሆኑ ነገር ግን ጣልቃ ገብ ብትሆኑ የወጪ እና ኪሳራ ጉዳይ እንዴት ነው ሊታይ የሚችለው የሚለውን ነው በዛሬው ቪዲዮ እማነሳላችሁ ማለት ነው። እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። ስለተገናኘን ደስ ብሎኛል። ለዛሬው ቪዲዮ መነሻ ያደረኩት በዋናነት በዚሁ ባለንበት በመጋቢት ወር ሁለት ሺህ አስራ ሰባት ላይ የፌዴራል ፍርድ ቤቶች የወጪና ኪሳራ አወሳሰን መመሪያ ወጥቷል ማለት ነው። ይሄ አዲስ መመሪያ ነው። እንደውም ይሄ ቪዲዮ ትሰራላችሁ ገና አንድ ቀኑ ነው መመሪያው ከወጣ ማለት ነው። ስለዚህ አዲስ መመሪያ ደግሞ ሲወጣ ምን ምን ነገሮችን ይዟል የሚለውን በወፍ በረር እንደው አጠር አጠር ባለ መልኩ እንኳን ማወቅ የግድ ይላል ብዬ አስባለሁ። ስለዚህ ቀጥታ ወደ መጀመሪያው ነጥብ ል የመጀመሪያው ነጥብ ምንድን ነው? ለወጪና ኪሳራ ይከፈለኝ አቤቱታ ለፍርድ ቤቱ ስታቀርቡ ያቀረባችሁት የወጪና ኪሳራ ዝርዝር ወይም ደግሞ የገንዘብ መጠን የተጋነነ ነው ሊያስብሉ የሚችሉ ምክንያቶች ምን ምን ናቸው የሚለውን መመሪያው በግልጽና በዝርዝር አስቀምጧል። የተወሰኑትን ላንሳላችሁ። ለምሳሌ ምን ይላል? ከነባራዊ ሁኔታዎች አንጻር ሲታይ ከተሰጠው ውሳኔ ጋር የማይመጣጠል ወይም ደግሞ የክርክሩ መነሻ ዳኝነት ጥያቄ ያለ አግባብ የተጋነነ በሆነ ጊዜ ነባራዊ ሁኔታው ላይ አካባቢው ላይ ሊወጣ ከሚችለው ወጪ ጋር ሲነጻጸር እናንተ የጠየቃችሁት ወይም ያስቀመጣችሁት የገንዘብ መጠን የተጋነነ ከሆነ ወይም ከነባራዊ ሁኔታው ጋር አብሮ የማይሄድ ከሆነ ያቀረባችሁት የገንዘብ መጠን የተጋነነ ነው፣ ተቀባይነት የለውም ልትባሉ ትችላላችሁ። ከዛ በተጨማሪ ከክርክሩ ጋር በተያያዘ የአገልግሎት አማራጭ ኖሯችሁ እያለ ለምሳሌ፣ በወጪ እና ኪሳራ ዝርዝር ላይ በኋላ ላይ አነሳላችኋለሁ ሊጠቃለሉ ከሚችሉ ክፍያዎች ውስጥ ለምሳሌ የጠበቃ ወጪ ሊሆን ይችላል ለጽሁፍ መልስ የተለያዩ ነገሮችን ለማጻፍ ኮፒ ለማስደረግ፣ እስካን የተለያዩ ወጪዎች አወጣችሁ ሊሆን ይችላል እና እነዚህን አገልግሎቶች የምታገኙበት ሌላ ቀላል አማራጭ ወይም ርካሽ የገንዘብ መጠን የሚያስከፍል አማራጭ አገልግሎት እያለ እናንተ ውድ የሆነው ጋር ያን አገልግሎት ያገኛችሁ ከሆነ እና በኋላ ደግሞ ወጪና ኪሳራ ላይ ይከፈለኝ፣ ይሄን ይሄን አውጥቻለሁ ብላችሁ ከዚህ ጋር በተያያዘ ከቀረባችሁ የተጋነነ ነው ልትባሉ ትችላላችሁ ነው። ሌላው ደግሞ ወጪና ኪሳራ እንዲከፍላችሁ የምጠይቁትን ሰው ለመጉዳት ከቅልቦና ውጪ በሆነ ሁኔታ የተጋነነ የገንዘብ መጠን ካስቀበጣችሁ እንዲሁ ተቀባይነት የለውም ልትባሉ ትችላላችሁ። ከዚህ ውጭ ደግሞ ከክርክሩ ጋር ምንም አይነት ግንኙነት የሌለው ወይም ደግሞ ቀጥተኛ ግንኙነት የሌለው የወጪ አውጥቻለሁ ብላችሁ በዝርዝሩ ላይ ካቀረባችሁም እንዲሁ የተጋነነ ነው ወይም ተቀባይነት የሌለው ነው ልትባሉ ትችላላችሁ ማለት ነው። ስለዚህ ሲጠቃለል ከግምት መግባት ያለበት ነገር ምንድን ነው? ወጪና ኪሳራ ብላችሁ የምታቀርቡት ነገር አንደኛ፣ አካባቢው ላይ ካለው ነባራዊ ሁኔታ ጋር የሚሄድ ወጪ፣ ባልተጋነነ መልኩ ምክንያታዊ የሆነ ወጪ፣ እንዲሁም ደግሞ ወጪና ኪሳራ እንዲከፍል የተወሰነበትን ሰው ለመጉዳት አስባችሁ ሳይሆን በትክክል ወይም ደግሞ በቅልቦና አካባቢው ላይ ያለውን አገልግሎት አማራጮች ሁሉ ከግምት ባስገባ መልኩ ያወጣችሁት ወጪ እንዲሆን ይጠበቃል ማለት ነው። እንደዛ ሲሆን ነው ያቀረባችሁት ወጪና ኪሳራ ተቀባይነት ሊኖረው የሚችለው እና ሊወሰንላችሁ የሚችለው። ስለዚህ በውጤት ደረጃ ምንድን ነው የሚሆነው ፍርድ ቤቱ ወጪና ኪሳራ ዝርዝሩ ከነባራዊ ሁኔታ አንጻር ሲታይ የተጋነነ ነው ወይም ተቀባይነት የለውም ብሎ ካመነ ሙሉ ለሙሉ ሊያነሳባችሁ ወይም ደግሞ የገንዘብ መጠኑን ሊቀንስባችሁ ይችላል ማለት ነው። ሌላው እንግዲህ በፍትሐብሔር ክርክር ላይ ከሳሽ ወይ ተከሳሽ ሆናችሁ ልትከራከሩ ትችላላችሁ። እንዲሁም ደግሞ በሂደት ክርክሩ እኔን ይመለከተኛል የኔ ጥቅም ይነካል ብላችሁ የጣልቃ ገብ አቤቱታ የሚባል አለ። ምናልባት ወደፊት ቪዲዮ እሰራበታለሁ። ስለዚህ ጣልቃ ገብ ሆናችሁ ተከራካሪ ልትሆኑ ትችላላችሁ እና ይህ ሲሆንስ እንዴት ነው ወጭና ኪሳራው ሊወሰን የሚችለው የሚለውን በተመለከተ መመሪያው በግልጽ አስቀምጧል። ይህ ምንድን ነው? አንድ ሰው ጣልቃ ገብ ሆኖ ሲከራከር ቆይቶ በክርክሩ ሂደት ግን የተረታ ከሆነ ለከሳሽና ለተከሳሽ እንዲሁ ወጪና ኪሳራ እንዲከፍል ሊወሰንበት እንደሚችል በመመሪያው ላይ ሰፍሯል ማለት ነው። እንግዲህ ሌላው ፍርድ ቤት ወጪና ኪሳራ አንደኛው ወገን እንዲከፍል ከወሰነ በኋላ ለመክፈል ፍቃደኛ ካልሆነ ምንድን ነው የሚደረገው? የሚለውን ስንመለከት፣ በነገራችን ላይ በመመሪያው መሰረት ወጪና ኪሳራ በፍርድ ቤት ከተወሰነ ቀን ጀምሮ ወለድ የሚቆጠርበት ነው የሚሆነው። ስለዚህ የተወሰነ ወጪና ኪሳራ ወዲያው እንዲከፈል ነው የሚጠበቀው። ነገር ግን ቅድም እንዳልኩት ወዲያው ካልተከፈለ ከተከፈለበት ቀን ጀምሮ ወለድ የሚታሰብበት ይሆናል ማለት ነው። ይህ በእንዲህ እንዳለ ወጪና ኪሳራ እንዲከፍል የተወሰነበት ሰው አለመክፈሉን የቀጠለበት ከሆነ ግን የተወሰነለት ሰው ምንድን ነው ማድረግ ያለበት? ዋናው መዝገብ ላይ የሚያቀርበው የፍርድ ይፈጸምልኝ ወይም የውሳኔ ይፈጸምልኝ የአፈጻጸም መዝገቡ ይኖራል። ስለዚህ የወጪና ኪሳራ ውሳኔውን ይዞ ከዋናው መዝገብ ጋር አፈጻጸም የሚጠይቅበት ነው የሚሆነው ማለት ነው። ነገር ግን በሁሉም መዝገቦች የአፈጻጸም መዝገብ ላይከፈት ይችላል። የሚፈጸም ነገር የማይኖርበት ሁኔታ ሊኖር ይችላል። ስለዚህ ይህ በሆነ ጊዜ ግን ለብቻው ራሱን ችሎ ወጪና ኪሳራ ይከፈለኝ የሚል የአፈጻጸም መዝገብ ከፍቶ ያው ውሳኔውን ሊያስፈጽም እንደሚችል በመመሪያው ላይ ተቀምጧል ማለት ነው። ሌላው ደግሞ በወጪና እና ኪሳራ ዝርዝር ላይ ሊጠቃለሉ የሚችሉ ያወጣችኋቸው ወጪዎች የትኞቹ ናቸው የሚለው ጉዳይ ነው። ይህም በተመለከተ ያው ቅድም ነካነካ አድርጌላችኋለሁ በክርክሩ ሂደት የምታወጧቸው ወጪዎች በወጪና ኪሳራ ዝርዝር እንደሚጠቃለሉ ያው ግልጽ ነገር ነው። ነገር ግን ከዛ ውጪ ምንድን ነው በመመሪያው ላይ የሰፈረው ለምሳሌ ለምስክሮች የሚከፈል አበል ካለ፣ ለፍርድ አፈጻጸም ጉዳያችሁ ደግሞ ጨረታ ካለው ለጨረታ ጉዳይ የወጣ ወጪ ካለ፣ በየቀጠሮ ደግሞ ለምግብ ለማደሪያ፣ ለአልጋ፣ እንደ ሁኔታው ደግሞ የአየር የባቡር፣ የትራንስፖርት ትኬት ያው ባለው ተጨባጭ ሁኔታ ማለት ነው ያወጣችሁት ወጪ ካለ በገበያ ዋጋ፣ በወቅቱ በነበረው የገበያ ዋጋ ታስቦ በወጪ እና ኪሳራ ዝርዝር ላይ ተጠቃሎ ያኛው ወገን ሊተካላችሁ ይገባል ማለት ነው። ምክንያቱም ከጅምሩ ክርክሩ ባይኖር ለምንም ወጪ አትዳረጉም ነበረ። ስለዚህ የተረታው ወገን የወጪና ኪሳራ ሊተካ እንደሚገባ ነው እንግዲህ በመመሪያው ላይ እየሰፈረው። ስለዚህ ዛሬ ወጪና ኪሳራን በተመለከተ መጋቢት ወር ሁለት ሺ አስራ ሰባት የወጣውን መመሪያ በተወሰነ መልኩ ዳስሼላችኋለሁ ብዬ አስባለሁ። ከወጪና ኪሳራ ጋር በተገናኘ የምታነሱት ጥያቄ ካላችሁ ኮሜንት ሴክሽን ላይ ልጽፉልኝ ትችላላችሁ፣ እመልስላችኋለሁ። በቅርቡ በሌላ ጠቃሚ የህግ ነክ መረጃ የምመለስ ይሆናል ማለት ነው። እስከዛው ያው ቪዲዮ በተለቀቀ ቁጥር ወዲያው እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ለዛሬው ግን አመሰግናለሁ። ቻው።